አመሰግናለሁ ቆያኔ ቆይ እኛ እናጠጋ በለው ወደዚህ ምን ነው ፈራ ቤት ካይደለም ማሳጅ ብታደርገ ደስ ይለኛል። በጣም ሴት ልጅ የምትንከባከብበት መንገድ ደስ ይላል። እሱ ለአንቺ ብሎ ስንት ነገር አድርጎልሻል፣ ጸጉር ቤት ከፍቶልሻል። ስንት አሁን ልትጋባ ያለ ከሶስት ወር በኋላ ለምንድነው እንደዚህ የምታርግ? ትንሽ አይከብድሽም? ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ ዩቲ ቤተሰቦቻችን፣ ዛሬ በአዲስ ቪዲዮ መጥተናል። ይህ ቪዲዮ አንድ ወንድማችን ሳሚ ይባላል፣ የሚኖረው አሜሪካን ሀገር ነው። አንድ ዕለታችን በኢንስታግራም ይተዋወቃታል። በኢንስታግራም ተተዋውቀው ቻት ያደርጋሉ። ቻት ካረጉ ሰባት ወር ናቸው። ሰባት ወር ቆንጆ የጓደኝነት ጊዜ አሳልፈዋል። ከሰባት ወር የጓደኝነት ጊዜ በኋላ ፍቅራቸው የጨመረ ሲሄድ ወደ ፍቅር ግንኙነት መግባት ይፈልጋሉ። የፍቅር ግንኙነት ውስጥ ለአምስት ወር ይቆያል። ለአምስት ወር ከቆዩ በኋላ የሳሚ ፍላጎት ከፍ እያለ ይመጣል። ለአምስት ወር በፍቅር አንድ ላይ ነበሩ። ሳሚ እሷ ማግባት ይፈልግና ከሶስት ወር በኋላ ኢትዮጵያ መጥቶ እሷ እንደሚያገባት እሷ አንዳንድ ነገሮችን ከፍቶላት ነበረ፣ ጸጉር ቤት ከፍቶላት ነበረ። ያው ከሶስት ወር በኋላ ደግሞ ሲመጣ ለእሷ አንዳንድ ነገር የሚሆን የቪዲዮ የአዳራሽ ኪራዮችን የመሳሰሉትን ወደ ሰባት መቶ ሺህ ብር ልኮላት ነበረ። ያንን ብሮችን እሷ ከወሰደች በኋላ ከሱ ጋር ያላትን ግንኙነቶች ትንሽ ትቀንሳለች። ትንሽ ትቀንስ እሱ እስከ 3 ወር በኋላ ለጋብቻ እንደሚመጣው ስለሆነ ያንን ጉዳይ እኛ እንድናጣራላት ፈለገ። ያው በአካል አይቷ ስለሚያውቅ እሷን እንድትፈተን ወደኛ ይመጣል። እኛም ከሱ ጋር ተማክረን ያሉት ጉዳዮች አውርተን ለማስተካከል የሱ ጓደኛ በረከት አለ። የበረከት ጓደኛ ሆኜ እኔ ከአሜሪካ እንደመጣ ሆኜ እሷን አገኛታለሁ። የሷን ሊያገባት የነበረው ሳሚ እሱ ቃል እንደላከላት በበረከት ጓደኛ በኩል በኔ በኩል በቃ እንደላከላት ሆነ፣ እናገኛታለን። ከዛ በኋላ እኔ ጋር ገዝተውስ መታ እቃውን ለመቀበል ትመጣለች። በዛን ሰዓት ከኔ ጋር ያላት በድብቅ የተቀረጸ ቪዲዮ አለ። ልዩቷ የምትሰራው በጠቅላላ አንድ ሀብታም ሰዎችን በኢንስታግራም የተዋወቀች ወይም በአካል እያገኘች ገንዘብ የምትወስድ ሰው ናት የተለያዩ ነገሮችን እያጭበረብረች ህይወቷን የምትቀይር ሰው ናት። እሷ ጋር ደውለን እሷን አግኝተናታል። ከእሷ ጋር ያለን ቆይታዎች በጣም ትንሽ ከባድ ናቸው። በድብቅ ካሜራ የቀረጽ ነው። እሷ ለገንዘብ ብላ ሰውን የምትቀርብናት፣ ያው ለሳሚ እውነተኛ ፍቅር እንደሌላት የደረስንባትና ያንን ነገሮች በድብቅ ካሜራ ያለውን እንደተከታተሉ እንጋበዛቸዋለን። ሰላም ጤና ይስጥልኝ፣ የኢትዮ ቤተሰቦቻችን። አሁን እሷ እየመጣች ነው ያለችውና ካሜራዬን ያስቀመጥኩኝ እነዚህ ድብቅ ቦታ በለላ አሪፍ ነበር። በጣም ረዥም ሰዓት ነበረ ድካም በጣም ጫጭሞኝ ነበር። ሻወር ገብቼ ምናምን ነቃ ያልኩት ያ በጣም ቀለል ብሎኛል። ብዙ ሰዓት ቆየሽ? መንገዱ ነው። በጣም ያ ነው ያ እንደ ይሰራ ሀገራችን ትልቅ እድገት ላይ ነው ያለችው። በጣም አሪፍ ነው ያ ስመጣ ላይ ከቦሌ እዚህ ድረስ ከምመጣ እያየኋት ነበረና በጣም ነው የምታምረው። ለውጣላ ስንት ጊዜ ሆነክ? ላይክ እኔ ከሄድኩኝ አምስት ዓመት ሆነኝ ዩኒቨርሲቲ ሁለተኛ

ምን ሆናሽ? ናሽ በጣም ደስ ይላሽ። እኔ ራሱ ጊፍታ ሌላ እንጂ ያስቸገር ለቆንጆ መቸገር

ትንሽ ጊዜ ነው የምቆየው እዚህ። ሀገሩን ማየት እፈልጋለሁ። ሳምንት ነው የምቆየው፣ ቤተሰብ ሄዳለሁ። ከዛ ስመለስ ፍላይት አለኝ አንድ ቀን አድሬ እና ሀገሩን የሚያሳየኝ ሰው ራሱ በጣም ነው የምፈልገው። የምር ታሳየኛለች? በጣም ደስተኛ በእውነት አንቺን የመሰለች ቆንጆ ሀገር ለማሳየት ቺላውት ምናምን ማድረግ በጣም እፈልጋለው። እንዴትስ ቺን ላይ አረ፣ ችግር የለውም። በደንብ አገሩንም ስለማውቀው፣ ኦኬ፣ እዚህም ስለሆንኩኝ በሚመች ሰዓት ብቻ አንተ ደውልልኝ። የምትፈልገው ነገር ካለ ታትጨነቅ ምደወል ትችላለህ። በጣም አመሰግናለሁ። ችግር የለውም። በዚህ ወቅት ወጥ ተነሳለ ታውስ ያለሽ። አመሰግናለሁ። አንተም በጣም ደስ ታሰለ። አይ አሪፍ ነው። ያው ምን እና እዚህ መተን የተዝናናን እና አገሪቷን ካላየን ትንሽ ከባድ ነው። ሁሌ ስራ ላይ ፎከስ ማድረግ ትንሽ ከብዳል። አይተን አይተን ለትዳርም የሚሆን ካለ ከእዚህ በጣም ሴት ልጅ መንከባከብ በጣም መንከባከብሽ ነገር ካለ ችግር የለውም። ይ ምን ላግልሽ፣ ፕላን ለመዝናናት የምታት እንጂ ለማድረግ ነው። ሰዓት ካለሽ ግን አብረን ብንዝናና በጣም ደስ ይለኛል። እንገናኛለን፣ ችግር የለውም። አብረን ብንዝናና ደስ ይለኛል። ደግሞ ፈታ ብለሽ ዘና ብለሽ ተቀመጪ። ሻዩን የረሳሁት አይደለ። ጨዋታ ይዘን ጨዋታ ከደረግ እንኳን ቆንጆ ማሳጅ ብታገኝ ደስ ይለኛል። ችግር የለውም ማለት እንዴት ነው ማሳጅ ሳያደርግ የምር ተመቸሽ? ደግሞ ተኝተሽ ቢሆን እንዴት አይነት ግሩም ማሳጅ እንደምሰጥ። ይቅርብሽ። አይ እንደዛ ሳይሆን ላይክ፣ እንደዚህ አይነት ነገር ማድረግ ሆቢዎች ናቸው

ሙቀቱም በጣም ከባድ ነው። አሁን በጣም ይሞቃል። ጊዜው ነው እንጂ በጣም ደስ ያለ አንተ በጣም ደስ አመሰግናለሁ። ደስ ተረጋግጠው ሽሽን ላይክ ስለ ሳሚ ነገር ሲነገር ጠቅላላ ምንድን ነው ውሸት። ጓደኛ ነው ሳሚ ለአንቺ ብሎ ስንት ነገር እንዳደረገልሽ እኮ እኔ ያውቃለሁ። ሰው ምንም በአንድ ቀን እንደዚህ ቀን የሰለጠነ ሀገር ምእሱ ለአንቺ ብሎ ስንት ነገር አድርጎልሻል፣ ፀጉር ቤት ከብቶልሻል። አሁን ልትጋባ ያለ ከሶስት ወር በኋላ ለምንድነው እንደዚህ የምታደርጊ? ትንሽ አይከብድሽም? ነውር የሚባል ነገር የለሽም? ነውረኛ ነሽ? ለጊዜያዊ ስሜት ቢመችሽ እኮ ኖሮ ተጠቅመሽብኝ ነበር። አንቺ እን እሱ ስንት ነገር ለአንቺ አልጎልሽ አያለን ጸጉር ቤት ከብቶልሽ ወደ ሶስት መቶ ሺህ ብር ልኮልሽ አሁንም ልትጋቡ ስንት ልኮልሽ። ያለንምንድነ ምትለይ ለምን ነው ከሰለጠነ ቦታ ለምን እና ሰው ጋር በጣም ባለጌ ነውረኛ፣ በጣም አሳፋሪ ሰው ሰው ባፈሪ ፈጣሪ ናፈሪ